ተመልካቾቻችን እንኳን አብፃሐኩም ለበዓለ መስቀል። ዛሬ እንዴት ነው? አሪፍ ነው። እንኳን ሕቢሮ ፅሐና ሮኛ በጣም ጎዝ ነ። ዛሬ ምንድን ነው የምንሰራው? ዛሬ የምንሰራው ጥሕሎ ይባላል። መጀመሪያ ወጥ ነው የሚሰራው፣ የጥሕሎ ወጥ ነው የሚሰራው። ይሄ ፃሕሊ ይባላል በትግርኛ ይኸው፣ በአማርኛ ሻክላ ነው ይኸው። ውሃ እንጨምራለን። ይሄ ንጹህ ውሃ ነው ሽ ነው ውሃው ላይ ድልክ እንጨምራለን። ይሄ ድልክ ከእንትን የተሰራ ነው። ከቀይ ሽንኩርት፣ ከነጭ ሽንኩርት፣ ከብዙ ቅመሞች አይነት ከቅመማ ቅመሞች አሉ የሚባሉ ሁሉም የቀረ የለም። እዚህ ጋር ድልክ ይባላል። በድልቅ ነው የጥሕሎ። እንደዛ ነው የወጥ ሲሆን እንትን ይላል ቀላ ይላል። ይሄ ግን የጥሕሎ ጠቆር ይላል። ሽንኩርት ቆጥል ሽንኩርት የሚባላለ ወይ ተቀልቶ ምን ያለ ይሄ እዚ ጋ ምንም አይነት አስፌዛ ይገባል። አስፌዛ መጀመሪያ ተሟልቶለታል። ድልኩ ላይ ማለት ነው። አዎ ሽንኩርቱም ቀመሙም ሁሉም ነገር እዚህ ገብተዋል። መቁሎ ያላት ሽንኩርት በቃ ይሄ ራሱ ነው እንደ ይሄ አዎ ይሄ የሀገር ውስጥ ደቃቃ ሽንኩርቶች የሉ እሱን ተደልዞ ደርቆ ታምሶ ተፈጭቶ ነው እንደዚህ የደረሰው። ከዛ አዎ ይህን መጀመሪያ ታዋቂዋለች። በሁለተኛ ቀኑ በበርበሪያ አብረች ታዳሸዋለች። እንደዚህ ሆነ ማለት ነው። አሁን ይኸው ይሄ ተቅላልተዋል። ያየሽ ነው በእንትን ዘይት እንጨምራለን። ዘይት አምጪ። ይሄ ዘይት ነው። አይበዛበትም ትንሽ ነው እንዲሁ። ስለዚህ ውሃ እየተጨመረ በደንብ ይቅሏል፣ ይደረጋል። ስጋ ከገባ በኋላ ውሃ ይጨመረ። ዝግን ይባላል፣ እንደባህሉ በትግርኛ ነው። ዝግ ለመስቀል በዓል የሚዘወተር ምግብ ነው። ጥሕሎ ለመስቀል በዓል ብቻ ሳይሆን በትግራይ ሁኖ በተለይ በአጠቃላይ ክብ በአጋመ አካባቢ ጥሕሎ በጣም ሁሌ ያለ የክብር እንግዳ መግለጫ ነው። የፋሚሊ የቤተሰብ ሆኖ የሚመገቡት ምግብ ነው። የፍቅር መግለጫ ዋና እንትን ምንጭ ስለሆነ ሰብሰብ ተብሎ ስለሚበላ ለአንድ ሰው ስታቀርቢ እንደ ብዙ ሰው አየሽ ማለት ነው እና የክብር እንግዳ ነው ማለት ነው። ታዋቂ ምግብ ነው። በበለጠ ግን መስቀል በጣም ይሄ ይበላል። ይሄ ብቻ ነው። የት አካባቢ ነው ግን በትግራይ መስቀል የት አካባቢ በደንብ ይከበራል? በአድ ግራት ነገር ሰምቼ አድ ግራት ብለህ ለየት ባለት ነው የሚያልፈው መስቀል። በተለይ በገጠር በኢሮብ አካባቢ በጣም ልዩ ሆኖ ነው የሚያልፈው ና አሁን ተቆላልተዋል መሰለኝ። ስለዚህ አሁን ተቆላልተዋል። አዎ። እንዴት ነው ሙያ የለመድሽ ነው? ለመጀመሪያ ጊዜ ነው ሲሰራ ያየሁት፣ በቴሌቪዥን ሲሰራ ይቻቃለው። ቀስ አድርገን እንደዚህ እንደዚህ እንጨምራለን። ይሄ ቀይ ስጋ የተመረጠ ስጋ ነው፣ ስለዚህ ልክ እንደ ክትፎ አይነት ስጋ ይመስላል። አዎ፣ በጣም ቆንጆ ነው። ይሄን እንጨምራለን። እንዴት ነው ያምራል። ይሄ ዝግኒ ይባላል ማለት ነው። አሁን ይሄ ይሄ ያልቀዋል። አሁን የቀረን ነገር እንትን እንሰራለን፣ ጥሕሎ እንሰራለን። ጥሕሎ ስንሰራ እኔ ትንሽ ጉልበት ስለሚፈልግ ልጄ ናት ጥሕሎውን የምትሰራው። በሶ ዱቄት ነው የሚዘጋጀው አዎ። ማለት ገና በገብሱ እያለ ጀምሮ ገብሱ ተገዝቶ ብዙ ነገር ነው የሚጠይቅሽ። መጀመሪያ ይለቅማል፣ ፀሐይ ይደርቃል፣ ፀሐይ ውሎ ይሸከሸካል። ተሸክሽኮ ውሃ ይነከራል። ውሃ ተነክሮ ይቆላል። ተቆልቶ በሀሸዋ ነው የሚቆላው፣ በሀሸዋ ከልብ እንዲበስል። ይኸው እጃችሁ ላሳጣችሁና ጉልበት ስለሌለ ዛሬ እኔ አራስ ነኝ፣ ልጄ ነው ጥሕሎውን የምትሰራው። ወይም ምድር ይባላል ለመታሸት ጉልበት ስለሚፈልግ ነው ከለመድሽ በኋላ አዎ፣ አሁን ነ ነ ይሄ እንድታይ፣ እሷ አንቺ በዚህ እንደዚህ ትሆኛለሽ፣ እሷ በዚህ ትሆናለች። ውሃ አድርግ የውሷ ታውቃለች፣ ልታሳይች ነው እንጂ በሙቅ ውሃ መስሎኝ ነበረ። ቀዝቃዛ ውሃ ነው። ወፈር ተደርጎ ነው የሚቦካ። ሲቦካ አሁን እኔ ውሃ አድርግላቸዋለሁ። እንዴ በጣም ጎዝ ነሽ! በአንዴ ለመድሽ። በጣም አይደለ? አዎ በጣም ጎዝ ነሽ። አሁን እሷን ታጨርሱ አንዴ ትምታውና ወደዚህ ታደርጋለች። ከዛ ማዕዳችን ይመጣል። ወደ በጣም በፍጥነት ነው ግን የሚደርሰው። አዎ ቶሎ ነው የሚደርሰው። እንዴት ግን እዚህ ለመክፈት አዲስ አበባ ለመክፈት አሰብሽ? አዲስ አበባ ለመክፈት ብዙ ብሄር ብሄረ ሰቦች አዲስ አበባ የሚኖርባት ሀገር ነው እና ፈላጊ ያለው ባህላዊ ምግብ ማንም ሰው ይፈልገዋል። ብዙ ፈላጊ ስላለው አዲስ አበባ እንትን ተጠርቼ ሄጃለሁ። ወደ ሂልተን፣ ሸራተን ባህልና ቱሪዝም ምናምን ተጠርቻለሁ። በባህሉ መልክ ማለት ነው እና ተፈላጊ መሆን ስለማቅ ነው። እንዴት ነው ታዲያ ገበያው? ገበያው በጣም አሪፍ ነው፣ እግዚአብሔር ይመስገን። አሁን በደንብ የተያያዘ ይመስላል። አዎ፣ ደርሰዋል አሁን እንዴት ለስለሳለ እስኪ። አዎ፣ በጣም ለስልሰዋል። አሁን ሊወጣ ነው። እስኪ እስኮ ወደዚህ እስከ አድርጊ፣ ከፍ አድርጊ። ወቀው እንዴት ነው በደንብ በመጣ እንደዚህ ስትመጪ፣ በዚህ ክፍት ይላል። እንደዚህም በቃ ደርሰዋል። ከፍ አድርጊና ወደዚያ አድርጊ። እሷ ታድርገው በቃ አውጪ። አቀራረቡ ያማረ መሆን አለበት። አዎ ይሄው እዛ ጋር ተቀርቦ በስርዓት ነው የሚቀርበው። ዱቄቱ ላይ ነው የሚቀርበው። ዱቄቱ የተደረገበት ምክንያት ይሄ በባዶ ከተደረገ ይሄ ይዘዋል፣ እንዳይዘው። አዎ ይደረጋል። በቃ አብሮ እንትን ሲልም ቆንጆ ይሆናል። አሁን ማዕዳችን እየመጣ ነው። እዚህ ጋ ሁና እንትን ታደርግልናለች። እኛ እዚሁን እንበላለን። ይኸው ሽንጣር ይባላል። ስኛ እንደ ሹካም ይመስላል። ይሄ ምናነሳበት ነው። አዎ ጥሕሎ የምንበላበት ሽንጣር ይባላል። በትግርኛ አልቋ ይባላል። በአማርኛው ምንድን ነው? ባቄላ ከባቄላ። በቃ ባቄላውን እንደ እለት ህልበት የለም። ታበስሊውና አብስለሻ ድረሽ ትቀም የሚያዋልሽ በመጨመቂያ ይጨመቃ፣ እንትን ይላል። በደንብ ይታሻል። ታሽቶ ተጨምቆ ከዛ ቀመሽ፣ አብሽ፣ ክሯሬ፣ ማነጭ፣ ሽንኩርት ይደረጋል። ይደረጋ፣ ጅንጅብል ይደረጋል። ትንሽ በርበሬ ይሁን። እንደዚህ ሆነ ማለት ነው። የተመጣጣነ መብረይ። አዎ፣ ይሄ መብረያ ነው። ይሁን፣ እንደዚህ ይደረጋል። ይሄ መሀል ላይ ይደረጋል። እሺ፣ ከዛ ይቺ ደግሞ ቅቤ ናት። ቅቤ ማለት መቼ ነው እያልሽ ነበር ቅድማ ከቅድም ጀምረሽ። ይሄ ቅቤ ማለት መቀርሶ ሚቶ ይባላል በትግርኛ ማለት ቅቤ ነው ቅቤ ነው ወይ በትግርኛ ጠስም ነው። ቅቤው ግን እንደ ባህሉ ክብር ነው። ቅቤው ስም ቀይሮ መቀርሶ ሚቶ ይባላል። ለጥህሎ ሲሆን ሌላ ስም ይኖራል። መቀርሶ ሚቶ ይባላል። የሚዘጋጅበት መንገድ ግን ይለያያል ወይስ አይለያይም? አይለያይም። በእኛ ሀገር ለትልቅ ለሙሽራ ለትልቅ እንግዳ ሲሆን እንደዚህ ስታደርጊ እልልልልልልል ነው የሚሉ፣ ደስ ብሏቸው ማለት ነው። አንቺ ግን እልል አላልሽ። እልልልል ይሄው ደግሞ ድቁስ ይባላል። ድቁስ ማለት ከጥቁር ዝ የሚሰራ ነው። አዎ ለዚህ ማብያ ነው። በጣም አሪፍ ነው፣ ጥሩ ቴስት አለው። የሆነ ጥሕሎ እንትኑ ይሄ ከሌለው ብዙ ቴስት እንትን የለውም ድባብ አለው። በቃ የዚህ እንትን የራሱ እንትን አለው። አዎ ድቁስ ማለት ይሄ በጣም የራሱ የሆነ ተስጧ አለው። ጥሩ ቴስት አለው ሽታው። ይሄ ከሌለው ጥሕሎው ብዙ እንትን አይልም። አዎ የሆነ ተስሜ እንትን አለው። አዎ አሁን የዥ ይሁን። አዎ አንቺ ሰራሻት ይታለች። አንቺ ሰራሻት ልብላኔ እዚህ ያለች። በቃ ይሄው እዚህ ያለች። እንዴት ነው አጠቃለለስ? ይሄው ይው እንደዚህ ታደርጊና፣ እሺ እዛ እንደዚህ ያድርገሽ እንደዚህ መሀል ላይ ነው ነው። ከዛ እንደዚህ አድርገሽ፣ ቅቤው እዚህ አድርገሽ፣ ዝግንም እዚህ ያለልሽ። በባህሉ ዝግን መያዝ አይቻልም፣ ግን ማለት ብዙ ሆነሽ ስትበይ ላይ ላዩ ሲያልቅት እንጀምር እንጀምር ተብሎ ነው ስጋ መያዝ የምቻለው፣ በባህል ማለት ነው። ግን ስጋው ሚ እስኪ ላጉርስሽ፣ እስኪ በጣም አሪፍ ነው። በጣም ዛሬ በመስቀል በዓል መጥተሽ ይሄ ጥሕሎው መብላት ችን በመስቀል ቀን አሪፍ መስታወሻልሞያል ለሚያቃጥለው ይሄ ያቀዘቅዘዋል። ጥሕሎ ሲበላ ምንድን ነው የሚጠጣው? በባህል ጠጅ ጣላ በቃ ባህሉ ጠጅ እናጣላ ነው። ልድገምሽ አንድ ጊዜ እና የሚጠጣ መጣልሻለሁ። ካልበላሽ አትጠጭም። የመስቀልን በዓል በማስመልከት ጥሕሎ የሚዘጋጅበት ቦታ ላይ ተገኝተን እንግዲህ የእኔ ሙያ ተጨምሮበት ቆንጆ ጥሕሎ አዘጋጅ ሰራን። ተመልካቾቻችን አሰራሩ ምን ይመስላል ከሚለው ትምህርት የወሰዳችሁ ይመስለኛል። እኔ ግን በጣም ስለጣፈጠኝ መብላት ይቀጥላለሁ። እንጣፍጣጠጁ እዚህ ነው የሚዘጋጁ? ራሳችን ነው የምናዘጋጀው።